ግብርና ለዚህች ሀገር እንደ ዋዛ የሚታይ ቀለል ያለ አበርክቶ ያለው አይደለም። ለአፍሪካ አንደኛዋ ኢኮኖሚ ሀገር ከጠቅላላ ሀገራዊ ምርት 25.8 በመቶ ያዋጣል። ለዘመናት ግን የምዕራብ አፍሪካዊቷ ሀገር ናይጄሪያ ልክ እንደ ምስራቅ አፍሪካዊቷ እህት ሀገሯ ኢትዮጵያ በአፈር ማዳበሪያ እጦት ይህ ወሳኝ አቅሟ ሲፈተን ኖሯል። አንድ የቁርጥ ቀን ልጅ እስኪደርሱላት ድረስ ዌ አብ አስት ላንድ ተመክ ዩስ ኦፍ አግሪኩልትራ እኛ ሰፊ የእርሻ መሬት ስላለን የአፈር ማዳበሪያ ፍላጎታችንም በዚያው ልክ ነው። በዚህ ሂደት ውስጥ የዳንጎቴን ልምድ ብናነሳ ይህ የአርሶ አደሩ ችግርና ፈተና የሆነውን ጉዳይ ለመጋፈጥ ነው ወደ ዘርፉ የገባውም። በእኛ ሀገር ውስጥ መሬታችን በመጎዳቱ ለአፈር መሸርሸርና የምግብ ዋስትና ለመረጋገጥ ተጋላጭ ነበርን። የአፈር ማዳበሪያው መመረት ከጀመረ በኋላ ግን አርሶ አደሩም በስፋት እያገኘ መጣ። የምግብ ዋስትና ጉዳይም ወደ መፍትሄው ተቃረበ። በእኛውም ሀገር አንዴ በዋጋው ጭማሪ ሌላ ጊዜ ደግሞ እያደገ በመጣው ፍላጎትና አቅርቦት ለመጣጣም ዘርፉ ሲፈተን ቆይቷል። የመዳበሪያ ጉዳይ አንድ አሳሳቢ ጉዳይ ይሆናል። ያው ህዝቡ ሁሉም የመስራት እንትኑ ወጣቱ በዚህ ሰዓት እየነቃ ነው። አንዱ አሁን እኛ ለምሳሌ እዚህ ቀበሌ ሚንስራው የዛሬ ሶስት ዓመት ሶስት ሁለት ነበር አሁን ከ20 ከ30 በላይ ወጣት ወደ ስራ ገብቶ ማንንም እንኳን ብትፈልግ ሰፈር ላይ የሚታገኘው ሰው የለም። ይህ በሀገሬው አርሶ አደር ዘንድ ተደጋግሞ የሚደመጥ ከዓመት ዓመት ችግሩን ለመቅረፍ የሚደረጉ ጥረቶችን አፍኖ የያዘ ክፍተት ነው። ለወትሮው በወቅቶች ላይ የተንጠለጠለው የእርሻ የምርት ወቅት በእጥፍ ለማሳደግ የተጀመረው ጥረት ሲሰምር ደግሞ እንዲህም የሀገርን ካዝና ይፈታተነዋል። ማዳበሪያ 84 ቢሊዮን ብር ነው የምንደጉመው። በአንድ ኩንታል ሦስት ሺህ ሰባት መቶ ብር እንደጉማለን። እኛ ማዳበሪያ ስለማናመርት የማዳበሪያ ዋጋ አንወስንም። አምራቾች ዋጋ ተምነው ለኛ ሲያቀርቡ አርሶ አደሩ እንዳይጎዳ አቅም በፈቀደ መጠን እንደጉማለን እንጂ ዋጋ አንወስንም ከሰባ በመቶ በላይ ዜጎቿ በግብርናው ዘርፍ ላይ ጥገኛ ለሆኑባት ሀገር የግብዓት አቅርቦቷ በውጭ ግዢ ላይ የተንጠለጠለ መሆኑ ዛሬም የቀረነ ቤት ስራ ስለመኖሩ ማሳያ እንደሆነ ይነሳል ይህ ደግሞ በቀጥታም ሆነ በተዘዋዋሪ ይህንን ያክል ቁጥር ያለውን ዜጋ ጫና ውስጥ የሚከት የፖለቲካውንም ሆነ የኢኮኖሚውን ሉዓላዊነት የሚጋፋ ስለመሆኑ ማብራሪያዎች አሉ ኢትዮጵያ ትልቁ የኢትዮጵያ ኢኮኖሚ ጀርባ አጥንት እርሻ ነው ስለዚህ ከሰባ ፐርሰንት በላይ ኢትዮጵያ ህዝብ በእርሻ ህይወቱ እርሻ ላይ የተመሰረተ ነው ስለዚህ ይህን እርሻ ደግሞ ሁል ጊዜ ማዳበሪያ ዋጋው በጨመረ ቁጥር አሁን ራሻና ዩክሬን ሲጣሉ ትልቁ ዋጋ እንዲነሳ ያደረገው ማዳ እዚህ ማዳበሪያ በራሻና በዩክሬን መካከል በተፈጠረው ነገር ዋጋው መነሳት እንደገና ደግሞ መንገዶቹ መዘጋጋት። ስለዚህ ይሄ ነገር በራሳችን የራሳችን ማዳበሪያ ፋብሪካ ማምረት በሀገር ውስጥ ከቻል ሌሎችን ከመለመን ዋጋ ጨመረ ወረደ ሳይሆን በራሳችን ጊዜ የሚያስፈልግን ነገር አስገብተን ለህዝባችን በሚፈልገው መልክ ማቅረብ ከቻል በወቅቱ ገብረ የሚፈልገው ወቅት ካገኘ በግል ገበሬዎች ያድጋሉ፣ ሀገር ታድጋለች። ዛሬ ላይ ናይጄሪያ ከ16 ሚሊዮን ሜትሪክ ቶን በላይ የአፈር መዳበሪያ ፍላጎቷ አቅርቦቱ ከጓዳዋ ሆኗል። በዚህ መሳካት ደግሞ እንደ ዳንጎቴ ያሉ የግሉ ዘርፍ አምራቾችና የመንግስት ትብብር ተጠቃሹ ነው። በግሉ ዘርፍ ዳንጎቴ ትልቅ ስም ያዝ እንጂ ከእሱ በታች ሌሎችም አምራቾች አሉ። በእርሻ ረገድ መንግስት ሰፊ እርሻ መሬት ባይኖረውም የአርሶ አደሩን ችግር በመረዳት በፖሊሲ መፍትሄ አካል ሆኗል። በዚህ እንደ ዳንጎት ያሉ ግዙፍ አምራች ዘርፉን አግዘው የምርትና ምርታማነት ሂደቱን ወደ እንስሳት እርባታውም ሆነ ሌሎች ዘርፎች እንዲሸጋገር አድርጎታል። ይህ የሆነው በመንግስት የፖሊሲ ድጋፍ ነው። ኢትዮጵያም ይህን ማሳካት የሚያስችል ብቁ ስነ ልቦና ስለመገንባቷ ከለውጥ ወዲህ የተመለከትናቸው ፕሮጀክቶቻችን በምስክርነት ይቀርባሉ። ያለው ተነሳሽነት፣ የመሪዎች ቆራጥነት፣ መሪዎች ቪዥን ይሄ ቆራጥነቱ ካለ የማይቻል ነገር የለምና እያየን ነው። ብዙ ትላልቅ ሀገራዊ ፕሮጀክቶች በየተለያዩ ኢትዮጵያ ክልሎች እየተመረቁ ነው ያሉትና ነህ ትልቅ ኢትዮጵያ ህዝብ የሚያስተሳስሩ የሚያነሳሱ፣ ተስፋ የሚጭሩ ምክንያቱም ልክ በዚህ እንዳሳካ ነው በሌሎችም እያሳካን ከመጣን ሀገራችን የማንቀይርበት ምክንያት የለም። ከዚህ ቪዥን ሰርክ ሁሉ ጊዜ ከለማኝነት ዲፔንደንሲ ሲንድሮም እጅ ዘርግተን እየለመን በዓለም ውስጥ ድምጻችንን ማሰማት አንችልም፣ መብታችንን ማስከበር አንችልም፣ ሉዓላዊነታችንን ማስከበር አንችልምና አይ ቲንክ ይሄ የተጀመረው ጅምር በሌሎችም እያየን ነው። ስለዚህ ይሄ ነገር ትልቁ የህዝብ ተሳትፎን እየጨመርን ህዝቡን እያሳተፍን በሄድን ቁጥር ለውጤት እንበቃለን። የሀገርን ካዝና፣ የአርሶ አደሩን አቅም የሚፈታትነው የአፈር መዳበሪያ ልክ እንደ ስንዴ ሁሉ ቀጣዩ መልስ ሊሰጠው የተዘጋጀ ውጥን ነው። ቢያንስ ዓመት ገደማ ማዳበሪያ ኢትዮጵያ ማምረት ካልቻለች በርካታ አርሶ አደር ሚነካ ጉዳይ ስለሆነ ከምግብ ጋር የሚያያዝ ጉዳይ ስለሆነ በዘላቂነት መፍትሄ ልናገኝ አንችልም በሚል ስናጠና ቆይተናል። አሁን የህዳሴው ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችን ወደ ማዳበሪያ እናዞራለን። በተደረገው ጥናት ከ1.5 እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርትተን ከሰራን ቢያንስ ሶስት ዓመት እና ከዚያ በላይ ጊዜ ይፈልጋል፣ ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት። አሁን ሁለተኛ ውዳሴያችን የሚሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር፣ ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ምናልባት የሚቀጥለው ዓመት ሁነኛ ተግባራችን የሚጀምር ይሆናል ብዬ አስባለሁ።